አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናል ቤተሰቦች ሰላም ብያለሁ። ሰላማቸው ብዝት ይበልልኝ። እንዲሁም ላይክ፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። ዛሬ የማሳያችሁ ጌማት አሰራር ነው፣ ማፍጠሪያ እየሰራሁ ነው። እንግዲህ ወደ ስራችን ስንገባ በመጀመሪያ ግማሽ ብርጭቆ ወተት እናደርጋለን። ከዛ ቀጥለን እርሾ እናረጋለን። እርሾ ካረግን በኋላ ትንሽ እንመታዋለን። ከዛን አንድ ማንኪያ ከግማሽ ስኳር እንጨምራለን። አሁንም እንመታዋለን። ስኳርና እርሾውን ካዋሃርን በኋላ ዱቄት እንጨምራለን። ዱቄት የፈለጋችሁትን መጠን ማድረግ ትችላላችሁ። እኔ ግን ያው ብዙም ሶመኛ ስላላለ ትንሽ ነው የሰራሁት። ከዛም ቤኪንግ ፓውደር እናደርጋለን። እንዲህ ማንኪያ የሻይ ማንኪያ የሻይ ማንኪያ ጨው እንደየመጠኑ ነው የምንጨምረው። እንዲህ ጨው ማለት ነው። ከዚን ትንሽ ዘፈሮና ለካራል ማለት ነው። ከዚን በአንድ ላይ እናወቀዋለን፣ እናዋሃደዋለን አንድ ላይ። አንድ ላይ እንድታዋሃር ነው በኋላ ዘይና አድርገን እሽት አድርገን ካዋሃር ነው በኋላ ለተወሰነ ጊዜ እናስቀምጠዋለን። ፕላስቲክ ሸፍነን እናስቀምጠዋለን። ትንሽ ቢያንስ ግማሽ ሰዓት አንድ ሰዓት በቃ አንድ ሰዓት ትንሽ ኮፍ እስከሚል ድረስ፣ ኮፍ ካለ በኋላ ወደ መጥበሻችን እናደርጋለን ማለት ነው። ከዛም በማንኪያ እየቆረጥን ማንኪያውን ሊጡ እንዳይዝብን ትንሽ ዘይት ነካ እያደረግን ከዛን እንጠብሳለን ማለት ነው። እና ወዳጆቼ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ስለምታበረታቱኝ አሁንም፣ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። አዲስ ጀማሪ ነኝ። በቀጣይ ቪዲዮ ውስጥ የምንገናኝ መልካም ቆይታ እያልኩኝ በሶስት ተነባበተለሁ ማለት ነው እና ላይክ ሰብስክራይብ እንዳይረሳ፣ ከእናንተ የምፈልገው ይሄንን ነው። በተረፈ አመሰግናለሁ።